አምነን እንጂ ገብታን አይደለም፣ እና መሰግናት ገብታን አይደለም ማለት። ይሄው በድንግልና ጸንሶ በድንግልና መውለድ እንዴት ይቻላል? ይሄን ታምነዋለህ እንጂ አታውቀውም። በምንም ታምር ታምነዋለህ እንጂ ልታውቀው አትችልም። ስለዚህ ገብታን አይደለም አምነናት በቃ ሆነ፣ እግዚአብሔር በእሱ ይሄን አደረገ ብለን ነው። አዶኒቶሎጂ የሚሉት የሃይማኖት ስም አለ። ምን ማምለክ ይመስልሃል? የሴት መቀመጫ የሚያመልኩ ሰዎች ናቸው። አዶኒቶሎጂ ቸርች ተብሎ የተቀመረ ጉግል ብታይ መጽሐፍ ሁሉ አላቸው አማዞን ላይ የሚሸጥ ቅዱሱ እግዚአብሔር ቅድስናውን ሲገልጥበት ተራራውን ቅዱስ አለው ቤዛ የሆነው ስጋና ደም በእሷ ከተገለጠ እሷ ቤዛ የማንልበት ምን ምክንያት አለን ምናልባት ሰው በማንነቱ ሲሄዱበት የራሱ ክብር ሲነካበት ቱግ የሚለውን ያህል ቤተ ክርስቲያን እንደ ቤተ ክርስቲያን ስትነካ ምስራቅ ላይ ምራብ ላይ ሰሜን ደቡብ ላይ ያለችዋ ቤተ ክርስቲያን ስትነካ አንድ ክርስቲያን ሲነካ እኔ የተነካሁም ማይል ከሆነ የእሱን ማንነትና የእሱን አካባቢ ብቻ እያየ ሰው የሚያስብ ከሆነ ቤተ ክርስቲያን በጠባዩ እንደዚህ አደለችም። ቅድማ አንተ ኩላዊት ያልካት በሁሉ ያለች ናት። ኩላዊት እንጂ ክልላዊት የምትባል ቤተ ክርስቲያን የለችም። ከዚያ ውጭ ዝም ለመጽሐፍ ቅዱስ ይዘህ ኢየሱስ ኢየሱስ ስላልክ ቤተ ክርስቲያን ሊሆን አይችልም። በፍጹም ሊሆን አይችልም። እኔ አይደለሁም ለመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ ክርስቶስ ክርስቶስ የሚሉ ኢየሱስ ኢየሱስ የሚሉ ግን ኢየሱስ የማያውቃቸው የኢየሱስ ሰባኪዎች ነበሩ። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። የሽፍታ መጫወቻ ሆነው ብዙ ዋጋ ከፍለዋል አባቶቻችን። ይህን ያደረጉት ለምንድ ነው? እዚህ የተማረ ጠፍቶ ነው? እዚህ መነኩሴ ጠፍቶ ነው? አይደለም። ሐዋርያዊ ሰንሰለት እንዲጠበቅ ከመፈለግ የተነሳ ነው። በሐዋርያዊ መንበር ውስጥ ሳይመጣ ማን ማንን ሾመ ሳይባል ከሐዋርያትም ከሰባርዲትም አንዱ ሳይመለከተው ሰው ዝም ብሎ ከመሬት ተነስቶ እኔ ካህን ነኝ እኔ ነቢይ ነኝ፣ አይቻልም። ይሄ ወፍዘራሽነት ነው። ይሄ ፖለቲካ ላይ ሊቻል ምናልባት ያስጌድ ይሆናል። አድፋጩና ደግሞ የዚህ ዘመን ሰይጣን ዝም ብሎ ዝም ብሎ ለመንገደኛ ሁሉ የወጣ ሊመስል ይችላል። እሱ ማቴዎስ ሰባት ላይ ቅደም ያለው ነው። ክህነት በሌለው ቦታ አዎ መታሰቢያ ሊሆን እንደውም መታሰቢያም ላይሆን ይችላል። ከመታሰቢያም በታች ነው። ክህነት ሳይኖር ስጋውና ደሙን መባረክ ወይም ደግሞ መለወጥ አይቻልም። ቅድም ያለው ይሄ ሐዋርያዊ ሰንሰለቱ ሳይኖር ያለ ሐዋርያዊ ሰንሰለት ስጋና ደሙን ማክበር ስለማይቻል ከእንጨት መርጦ ለታቦት ከሰው መርጦ ለሹመት የሚባለው አባባላችንም ይህንን ያሳያል። ዓለም ይህንን አርግ ሲል እሺ የሚል የሃይማኖት ርእዮት ከዓለሙ ጋራ ምንም አይነት ቁርቋሶ ውስጥ አይገባም። የኦርቶዶክስ ቤተ ክርስቲያን ያየ እንደሆነ በዚያም በዚህም ስቃይ የሚበዛባት ቁስል የሚበዛባት ዛሬም ድረስ ቀራኒው ሆና የምትሰቀለው የምትቸነከረው ከውስጥም ከውጭም እንባ የሚበዛባት ለዚህ ዓለም ርዕዮት ያልተመቸች ቅድስትና ሐዋርያዊት ክርስቶሳዊት ስለሆነች ነው። እግዚአብሔር እኮ የእናትነት ስልጣን ሰጣት። በቃል ለቀዚህ ጋር የእግዚአብሔር እናቱ ወይም የክርስቶስ እናቱ ስትሆን እኛ እኮ ልንልም የምንችለው ብጽት ቅድስት እንዲህ ወዘ ተርፈ እንዲህ ቃላት እንደምናመጣ የእኛ ምስጋና የእግዚአብሔር እናት አያደርጋትም። የእግዚአብሔር እናት ሆና ስለተገኘች ግን ምስጋና ሰጠናት፣ አከበርናት። አንድ ጊዜ አንድ አባት ሲናገሩ ምን አሉ? ሰው ሀገርና ሃይማኖትን አይቀየርም የሚል ሀሳብ አነሱ። ለምሳሌ የፖለቲካ ምክንያት ታየኝ፣ ተገለጠ። እኛም አገር አንዳንድ ብዶች አሉ። ለምሳሌ ሰው የሚያውቃቸው በነገራችን ላይ እብደት ማለት አፈ ጎልዳፋ ልብስ አዳፋ መሆን አይደለም። ጥርት ያለ ልብስ እየለበሱ ጥርት ያለ ቋንቋ እየተናገሩ ማበድ አለ። ፍጥረት ሁሉ ለእግዚአብሔር ይገዛል።